ስለ ወንድሞች ያመሰግናለሁ የደረቁ አጥንቶች ላይ እፍ ብልህ አጥንቶችን ገጣጥመህ ስጋ ሞልተህ በስትንፋስ ፍብልህ እግዚአብሔር ሆይ ሰራዊት ያደረክ እግዚአብሔር፣ ዛሬ እቺ ቤተ ክርስቲያን እንደዛ ነች። እግዚአብሔር ሆይ ህይወታችንን ስናስብ፣ እችን ቤተ ክርስቲያን ስናስብ፣ ያለፈውን ስናስብ፣ ጌታ ሆይ እንደዚህ በቃ ሰብስብህን በደረቀው ነገራችን ላይ እግዚአብሔር ሆይ ገጣጥመህን ስጋ አልብሰ ቆዳ አልብሰ እግዚአብሔር ሆይ ከስትንፋ ስፍ ብለ እግዚአብሔር ወይ ያቆምከን ስምህ ይባረክ። ሃሌሉያ! ለራስ ዓላማ ለራስ አጀንዳ በእኛ ውስጥ ሆነ ልትሰራ ስምህን ልታስጠራ እግዚአብሔር ሆይ በመካከላችን ስላለህ ተመስገን። እረኛችን ተመስገን። እጆቻችንን ይዘህ እየመራ ስለሆነ ገናም ስለምትመራን እግዚአብሔር ሆይ ሃሌሉያ። አንድ ነገር አውቃለሁ ባንተ ተይዣለሁ። አንድ ነገር አውቃለሁ፣ እህቶቼ ወንድሞቼ ባንተ ተይዘዋል። ይሄ ጉባኤ ባንተ ተይዟል። አይኖች በእኛ ላይ ናቸው። ሃሌሉያ በአንተ የታየንን በአንተ የታሰብንን በአንተ ቅድ ውስጥ ያለንን እግዚአብሔር ሆይ ተመስገን፣ ተመስገን። እግዚአብሔር ሆይ ተመስገን። ሃሌሉያ ነፍሴ ሆይ እግዚአብሔርን አመስግኝ። የሐጌና የዘካርያስ መዝሙር ይላልና ለረድኤት አምላክ ምስጋ